የትግራይ ፖለቲካዊ ቀውስ ወደ አደገኛ ሁኔታ ገብቷል። የትግራይ ሲቪል ማህበረሰብ ማህበራት ህብረት የክልሉ አስተዳደር አዲስ ካቢኔ ያዋቀረበትን መንገድ ተቸ። በትግራይ ዳግም ቀውስ ሊፈጠር ነው። ሙሉ መረጃውን በስፋት በዝርዝር መረጃችን የምናስደምጣችሁ ይሆናል። አሁን በደረሰን መረጃ ደግሞ የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውንና የወረዳ አስተዳዳሪን ማቁሰላቸው ተገለጸ። የደቡብ ሱዳን ታጣቂዎች ወደ ኢትዮጵያ ዘልቀው ገብተው እጅግ አስደንጋጭ ሆነን ድርጊት እየፈጸሙ ይገኛሉ።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 ተወዳዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የትግራይ ተፈናቃዮች ስሞታ ከጦርነቱ መቆም በኋላ ወደ ቀያችን እንመለሳለን የሚል ተስፋ በተፈናቃዩ የነበረ ቢሆንም በተደጋጋሚ በመንግስት የተገባላቸው ቃል ሳይፈጸም ቀርቶ አስቸጋሪ ህይወት በመጠለያቸው ለመግፋት መገደዳቸውን አንድ አባወራ ይናገራሉ እንደ ተፈናቃዩ ገለጻ የክልሉ ነዋሪዎችም የተፈናቃዩ ችግር ለመፍታት ከመስራት ይልቅ በስልጣን ሽኩቻ ተጠምደዋል በማለት ይወቅሳሉ በትግራይ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮችም መንግስት ወደ ቀያችን ሊመልሰን የገባልንን ቃል አላከበረም በማለት ምሬታቸውን ገልጸዋል። በትግራይ ጦርነት ወቅት ከቤት ንብረታቸው የተፈናቀሉ የክልሉ ነዋሪዎችም እንደሚሉት የትግራይ ጊዜ አስተዳደር እናም የፌዴራሉ መንግስት ተፈናቃዮችን የመመለስ ተግባርና ኃላፊነታቸውን ችላ ብለውታል። ልንባዮች ናቸው። የስድስት ቤተሰብ መሪ የሆኑት አባትም ከጦርነቱ ጅማሮ በፊት ኑሯቸው በትግራይ ክልላዊ ዞን ጸገዴ ነዋሪ የነበሩ ናቸው። በግብርናና ሌላ የግል ስራቸውን ይተዳደሩ የነበሩ እኛ አባት ጦርነቱን ተከትሎ ከቀያቸው ከተፈናቀሉት በመቶ ሺዎች የሚቆጠሩ መካከልም ናቸው። አቶ ገብረመድህን ከቤተሰቦቻቸውና ሌሎች ተመሳሳይ ተፈናቃዮች ጋርም በሽሬ በሚገኘው የተፈናቃዮች መጠለያ ጣቢያ መኖር ከጀመሩ አራት ዓመታት ተቃርበዋል። ከጦርነቱ መቆም በኋላ ወደ ቀያችን እንመለሳለን የሚል ተስፋ በተፈናቃዩ የነበረ ቢሆንም በተደጋጋሚ በመንግስት የተገባላቸው ቃል ሳይፈጸም ቀርቶ አስቸጋሪ ህይወት በመጠለያቸው ለመግፋት መገደዳቸውን እኛ አባትም ይናገራሉ። እንደ ተፈናቃዩ ገለጻ የክልሉ መሪዎችም የተፈናቃዩ ችግር ለመፍታት ከመስራት ይልቅ በስልጣን ሽኩቻ ተጠምደዋል በማለት ማለትም ይወቅሳሉ። በተያዘ መረጃ የትግራይ ሲቪል ማህበረሰብ ማህበራት ህብረት የክልሉ አስተዳደር አዲስ ካቢኔን ያዋቀረበት መንገድ ተቸ። የትግራይ ፖለቲካዊ ቀስ ወደ አደገኛ ሁኔታ ገብቷል። የትግራይ ሲቪል ማህበረሰብ ማህበራት ህብረት አዲሱ የክልሉ ጊዜ አስተዳደር ካቢኔ የፕሪቶሪያውን ግጭት በዘላቂነት የማቆም ስምምነት መሰረት ያደረገ አይደለም በማለት እርምት እንዲደረግም ጠይቋል። የትግራይ ልማት ማህበር ባለፈው ሳምንት ያደረገው ጉባኤ ፖለቲካዊ ውግንና ቀስቀሳ የታየበት ነው ያለው ህብረቱ ጉባኤው እንደገና እንዲካሄድም ጥሪ ዜና ቀርቧል። ሰባ ሁለት የሲቪል ማህበረሰብ ማህበራትን ያቀፈው ህብረቱ በወቅታዊ ጉዳዮች ላይ አቋሙን ያሳወቀው ከትላንት በስቲያ ረቡ ሚያዝያ 22 ቀን 2017 ዓ ም ባወጣው መግለጫ ነው። ህብረቱ በዚህ መግለጫውም በአሁን ጊዜ የትግራይ ፖለቲካዊ ቀውስ ወደ ባሰ ሁኔታ ተሸጋግሯል፣ አሸናፊና ተሸናፊ ወደሌለበት አደገኛ ሁኔታ ገብቷልም ብሏል። ህብረቱ በዚሁ መግለጫውም በቅርቡ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ካቢኔ በፕሪቶሪያ ስምምነት መሰረት አቃፊ ሆኖ መመስረት ይገባው እንደነበርም ጠቅሷል። ሆኖም በሌተናል ጀነራል ታደሰ ወረደ የሚመራ የሰራው ካቢኔ የፌዴራል መንግስት በክልሎች ጣልቃ መግባት አሰራርን ብቻ ተከትሎ የተመሰረተና በጥቂት አካላት የሚመራ በመሆኑ አካሄዱ ለቅቡልነት፣ አቃፊነት እናም ውጤታማነት እንቅፋት ይሆናል ሲል ህብረቱም አስታውቋል። ወደ ቀጣይ መረጃችን ስናመራ የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድን አካባቢ መቆጣጠራቸውንና የወረዳ አስተዳደሪን ማቁሰላቸው ተገለጸ የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥም የሚገኝ ቢልኩን የተባለ አካባቢን መቆጣጠራቸውንና የላሬ ወረዳ ዋና አስተዳደሪን ማቁሰላቸውን ምንጮች ለቢቢሲ ተናግረዋል ታጣቂዎች ተቆጣጥረውታል የተባለው አካባቢም ነዋሪዎች ወደ ሌላ ከተማ እንደ ሸሹም ተገልጿል ኢትዮጵያ ጎረቤት ሀገር ደቡብ ሱዳንን ከምታጎራበትባቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀምሩትም ከትላንት በስቲያ ከረቡዕ ሚያዝያ 22 ቀን 2017 ዓ.ም ምረት ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊም ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጠው የገቡ ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉ የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ ታጣቂዎች ናቸው። ታጣቂዎቹ የገቡትም የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጮችም ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎችም ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እናም ትላንትና ሐሙስ ድረስ ያገኘ ነው መረጃ በእኛ ድንበር ውስጥ ነው ያለው የኢትዮጵያን ባንዲራ ጭምር ነው የወሰዱትም ብለዋል። ታጣቂዎቹ እስከ ትላንትና ድረስም እየገቡ እንደሆነ መረጃ እንዳላቸውም አክለዋል ኃላፊው። ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውንም ተናግረዋል። የታጣቂዎቹ እንቅስቃሴን ተከትሎ ህዝቡን ለማረጋጋትና ድንበርን ለመመልከት ወደ አካባቢ የተጓዙት የላሬ ወረዳ ዋና ስለሪ አቶ ቶክ ሞንግም በተከፈተባቸው ጥቃት እንደቆሰሉ ምንጮ ድርጅቶችም ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የወረዳው ዋና አስተዳዳሪ ትላንት ሐሙስ ሚያዝያ 23 ቀን 2017 ዓ ም ተኩስ እንደተከፈተባቸው ና በቀኝ እግራቸው ታፋ ላይም ተመተው መቁሰላቸውን አረጋግጧል። የወረዳውን አስተዳዳሪ ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳውን የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓጋግ ቀበሌ ኩብሪ ቡልኩን ተብሎ ወደሚጠራው አካባቢ የተዛመተ መሆኑን ለማጣራት እንደነበርም ገልጿል። ወደ መጨረሻው መረጃችን ስናመራ በትሄራን የኒውክሊየር ምራ ግብር ላይ የሚያተኩር የኢራንና የአሜሪካ አራተኛ ዙር ድርድር ተራዘመ። ኢራን ሁለት ሀገራት ድርድርን ከምታመቻቸው ኦማን ጋርም በመሆን ቅዳሜ ዕለት በሮም ለማካሄድ ቀጠሮ ተይዞ የነበረው ስብሰባ በሎጂስቲክ ና ቴክኒካል ምክንያቶች ለሌላ ጊዜ ለማስተላለፍም መስማማታቸውን ገልጻለች። አሜሪካ አስቀድሞም ለንግግሩ ቀን አልተቆረጠም ብላም ነበር። የተባለው የአሜሪካ ፕሬዝደንት ዶናልድ ትራምፕ ሐሙስ ዕለት የኢራን ነዳጅን ወይም ፔትሮኬሚካልን በሚገዙ ላይ እርምጃ እንደሚ የሚወስዱ አስፈራሩ ና ዋሽንግተን ከቴራን ጋር ግንኙነት አላቸው ባለቻቸው ኩባንያዎች ላይ በዚህ ሳምንት አዲስ ማዕቀብ ከጣለችም በኋላ ነው። ትራምፕ በ2018 በኢራን እና በአምስት አያላን አገራት መካከል ከተደረሰው የኒውክሌር ስምምነት አሜሪካንን አስወጥተው የነበረ ሲሆን የተሻለ ስምምነት እንደሚያደርጉም ሲናገሩ ቆይተዋል። በሚያዚያ ወር የተጀመረው አዲስ ንግግር ካልሳካ ወታደራዊ እርምጃ እንደሚወሰድም ቀደም ሲልም አስጠንቅቀዋል። ሁለቱም ወገኖች በኦማን ዋና ከተማ ሞስካት የተካሄደውን የመጀመሪያ ዙር ንግግር ገንቢ ሲሉም ገልጸውታል። የኢራን የውጭ ጉዳይ ሚኒስተር ሰይድ አባስ አራግቺ እንደተናገሩትም ቴህራን በድርድር ላይ የተመሰረተ መፍትሔ ለማምጣት ቁርጠኝነቷ አልተለወጠም። በእርግጥ ፍትሐዊና ሚዛናዊ ስምምነት ላይ ለመድረስም ማዕቀብ እንዲቆም ዋስትና መስጠትና የኢራን የኒውክሌር መርሐ ግብር የኢራን መብቶች ሙሉ በሙሉ መከበሩን በማረጋገጥ ሰላማዊ ሆኖ እንዲቀጥል እምነት ለመፍጠር ከመቼውም ጊዜ በላይ ቆርጠናል ሲሉ በኤክስ ገጻቸው ላይም ጽፈዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ቃል አቀባይ በበኩሉም የቀዳሚው ስብሰባ እንዳልተረጋገጠና ቀጣይ ዙር በቅርብ ጊዜ ውስጥ ይካሄዳል ተብሎ ይጠበቃል ብለዋል ተናግረዋል። የኦማን የውጭ ጉዳይ ሚኒስተር ሁሉም ወገኖች ሲስማሙ አዲስ ቀን እንዲወሰንም ተናግረዋል። አሜሪካ ረቡዕ ዕለት በኢራን ላይ የጣለችው አዲስ ማዕቀብ ድርድሩን እየተካሄደ ካለበት አቋም በተቃራኒ የቆመ ነው የሚሉ ተቺዎችም ስለ ንግግሮቹ ጠቃሚነትም ጥርጣሬ እንዳላቸውም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።